አንቺ በጣም እያበዛሽ ነው። ምን ሆነሽ? ይሄን ያል አንቺ እያበዛሽ ነው ትላለህ። እኔ ደግሞ ድጋሚ ማለት ትጠይኛለሽ። እንደዚያ ትስጠላ በኢየሱስ ሰላም ሰላም፣ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? ዛሬ በአዲስ ኮንተንት ነው እናንተ ጋር የተከሰት ነው ማለት ነው። በዛው አንድ ሰው ማስተዋውቃችሁ ይሆናል። እኛ የጠራናት ዛሬ የዩቲዩብ ቪዲዮ እንቀርጻለን፣ ጀስት እሷ የምታውቀው የዩቲዩብ ድራማ እንደምንቀርጽ ነው። ግን እኛ ጠርተን እዚህ ፕራንክ እናደርጋታለን። በዛው ለእናንተ የምናስተዋውቃት ይሆናል። ደርሳለች። እስኪ አሁን እንደ ውላትና ደግሞ ያለንበትን ነግራታለን ማለት ነው። ማ የት ነች? በቃ ግቢውስ ከገባች ገባች። ባለፈው እኛ የነበርንበት ጋ። አቦ በእናትሽ ቶሎ በይ እኛ እኮ አንቺን ነው የምንጠብቀው። ሁሉ ሁላችንም እንተናልከው እስኪ ሰዓት ሽን ይሁ በእናትሽ ቶሎ በቃ ነይሽ ቶሎ በይ። እየመጣች ነው ፋሚሊ ደርሳለች። እሷ ምንም የምታውቀው ነገር የለም። እኛ ደግሞ ስራችንን እንቀጥላለን ማለት ነው። ዋን ሆዋ ሌተር ቱ ሆዋ ሌተር የምንሰራው ስራ ጥሩ እንዳልሆነ እናውቃለን። እንግዲህ እግዚአብሔር ነው የሚያውቀው ምን ሊፈጠር እንደሚችል። ያው እግዚአብሔር ከኛ ጋር ይሁን። የምዬ ነይ፣ ነይ፣ ነይ እዚህ ጋር ታዲያ እነ ቢኒ ይታሉ ደግሞ የምን ካሜራ ነው ብቻህን ቀረፃ ጀመርክ እንዴ አይ ብቻ ይሄን ቀረፃ ጀምሬ ሳይሆን ዛሬ በቤተሰቦቼ ፊት ለፊት አንቺ ሰርፕራይዝ ማድረግ ስለፈለኩ ነው ትልቅ ሰርፕራይዝ አለሽ ካሜራ ፊት ነው ዛሬ ሰርፕራይዝ አችልም አይ ይሄን ቀን ድትረሽው ስለማልፈልግ ነው ትልቅ ሰርፕራይዝ ነው ላንቺ ያለኝ ኧረ እባክህ እውነት አይ ግን ከዛ በፊት አንድ ነገር እንድታደርጊልኝ እፈልጋለሁ አይንሽ ላይ አይ ሲጀመር የሚያውቅሀለው ተንኮል ልትሰራ ይሄን ያልተጠራጥረኛለሽ ለማቀ አንቺ እየቀለድኩ አይደለም፣ እግዚአብሔር ነው ነገር ነው። አሁን በቤተሰቦች የፊት ለፊት ነገር ነው። ዝም ብለሽ አይንሽ ከዛ ማየት ግን ይቻላል። ማርያምን አለኝ፣ ማርያምን አለኝ በደንብ ያዥ። እንደዚህ እንደዚህ ያዥ ነው እንደዚህ እንደዚህ ያዥ። እንደዚህ የሆነ ነገር ላጎርትሽ ስለምችልም እንደዚህ አድርገኝሽ። አይደለም ምንም ምንድን ነው ምን እያደረከ ነው ምን ችግር አለው ለዩቲዩብ ቪዲዮ እየቀረጽን ነው እና ታዲያ የምትቀርጸው ችግር አለው አይ በጣም አካበድሽው አንቺ ማበዛሽው ምን ማለት ነው አካበድሽው እንዴ?

አንተ በጣም ባለጌ ሰው ነህ፣ እግዚአብሔርን! እንደዚያ አትመስለኝም ነበር። ምንድነው? በጣም አካበርሺው እኮ። ምን ማለት ነው? በጣም አካበርሺው። እንደ ጨዋሰው ደና ስራ እየሰራ መሰለህ እንዴ? ቀይ ፍቅረኛ አለሽ? በደንብ ባለኝ ታውቃለህ። ምን አይነት ስራ ነው የምትሰራው? አቦበና ሾረዛ አታካብጂኝ። እኔል ምን የተደረግሽ መስለሽ? አንተ በጣም ባለጌ ሰው ነህ፣ እግዚአብሔርን! ይሄን ቪዲዮ ግን አጥፋልኝ፣ እሺ? ካንተ እንደዚህ አይነት ነገር አልጣጣ። አጥፋልኝ። ለምን? ረማ ተፈው። ዞር በል። ይሁን አስቴር ትሙቴ፣ ይሄን ቪዲዮ ብትፖስተው ማለት ነው የምር ነው የምመጣው። ቆይ እሺ ተረጋጊ ቅርታ። ምንድን ነው የምረጋጋው? ቅርታ በቃ ተሳስተያለው። ያረከው ነገር እኮ አይደለም እያወቅህ ነው አይደለም? ነው እኔ እንደዚህ የሚያደርግሽ አልመሰለኝም። ጀስ ለፈን ነው በቃ። እንደዚህ አትሁኝ። አንቺ ምን ሆንሽ? ነው እንደዚህ አይነት ፈን። ቆይ ስሚኝ፣ ቆይ መሄድሽ ምን ማለት ያለው? ቪዲዮ ልንሰራ ነው የመጣ ነው አይደለ እኮ። አሁን እነ ቢኒያምም የሚመጣሉ እኮ። ይሄን ቪዲዮ አጥፋልኝ እሺ። ቆይ መጀመሪያ እንነጋገር። ምንድን ነው እንደዚህ የሚያደርግሽ? እሺ ጅል ቀቂ። ጀስት ብሬክ አፕ ላይ ነሽ እንደዚህ አይነት ነገር ብታረጊ ችግር የለውም እኮ በጣም ነው እንደ ችግር የሌለው እንደ፣ ሲጀመር እንዴት እንደዚህ አይነት ቪዲዮ ትሰራለህ? ለምን ታካብጆለሽ? በቃ ን ለምን ለምን አላካብደው? ጥሩ ስራ ካደረ ይቅርታ። ለምን ልትረጅኛ ሞክሪ። እናንተ የመጨረሻችን ነው የሚሆነው። እሺ ቢያንስ ቪዲዮዋችን እንስራ፣ እንጠብቃቸውና ቪዲዮውን ሰርተን እኮ እሺ ልቀቀኝና አንዴ ነው። አህ የመጀመሪያይ አይገርም። እሺ ይቅርታ። በቃ በጣም አንቺ የመጀመሪያሽ፣ እኔ እንዴት አይደለም። መፍትሄ የለውም። በቃ ይቅርታል። ኩሻ ስራችንን እንስራ። እነሱ ጋር ነው። ይቅርታ አንቺ፣ በጣም እያበዛሹ ነው። ምን ሆነሽ ነይ? አንቺ እያበዛሽ ነው ትላለህ፣ አንቺ ደግሞ ድጋሚ ማለት ትጠይኛለሽ። እንደዛ ትስጠላ በኢየሱስ። እሺ እንግዲህ ፋሚሊ እንዳያችሁት ነው አይደል? እንዳሰብኩት አልሆንም። በእርግጥ እኔ እንጃ ብቻ ግን። እኔ ጋ ያለው ነገር እሷ ጋር ያለ መስሎ ነበር ስ ስራ ላይ ምናምናም ነገር ና ያሷ ያለን ቀረቤታ ምንም ለእኔ ፊሊንግ ያላት ነበረ ይመስለኝ፣ እንደዛ ነበረ እየተሰማኝ የነበረው። በእርግጥ ጥፋት አጥፍቼ ሊሆን ይችላል፣ ግን የዚህን ያህል ተሆንብኛለች ብዬ አላሰብኩም ነበር። እኔ እንጃ ብቻ ግን ምን ሊሰማት እንደሚችል ወይ ፈጥኛ ይሁን ወይ ደግሞ ምን እያሰበች እንዳለች ግን፣ እኔ ብሬክ አፕ እንዳደረገች ነው ማቀው። እንደዛ ነው የነገረች እንዲህ ምትሆንብኛል መሰለኝ ነበር ጀስት ጥሩ ነገር ነበር ከሱ የጠበኩት። እንግዲህ ያሰብኩት ቀርቶ ያላሰብኩት ሆናልና ምንም ማድረግ አንችልም። እስኪ ቀጣዩን ደግሞ አብረን የምናይ ይሆናል ብቻ እስኪ ለማንኛውም ይህን ቪዲዮ አይታችሁ ከጨርሳችሁ ፋሚሊ ይሄን ቪዲዮ ሰብስክራይብ አድርጎ ቀጣዩን ቪዲዮ ደግሞ በዚሁ ሰሞን ይዤላችሁ እመጣለሁ። ይቅርታ እንጠይቃለን። ምንም ማድረግ አንችልም። ጊዜያችንን መጠበቅ ይኖርብን ይሆናል። ሰላም ሁሉኝ። በቃ ማይ ፋሚሊ ሰብስክራይብ ማድረግ እንዳትረሱ ይህንን ቻናል። በጣም አመሰግናለሁ። እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ሃ በቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶም የሚያከስመው ልንገርሽ ሁሉም የሚያስታውሰ የያዝኩት ወርቅ አልማዝ ሙነ በቃ ላለ ወድሻለው። የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው፣ እመኝኛል ኩሽ እውነት የምር ነው ወድሻለው።